ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ መስኪያ ዞናል መድኃኔዓለም ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የማህበራት ምዝገባ ክትትልና ቁጥጥር የቅርሳቅርስና ቤተ መዘክር የደቡብ ምስራቅ ትግራይ ራያ ሀገረ ስብከት ሊቀጳጳስ ብፁዓን አበው ሊቃነ ጳጳሳት የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያ ና የድርጅት ኃላፊዎች የየ ሀገረ ስብከቱ ስራ አስኪያጆች ክብሯን የዚህ ጉባኤ ተሳታፊዎች አርሲ ሀገረ ስብከት በ26 ወረዳ ቤተ ክህነት ጽሕፈት ቤቶች ስር በሚገኝ ዘጠኝ ገዳማት አራት መቶ ሰላሳ አንድ አድባራትና መቶ ሰማንያ የገጠር አብያተ ክርስቲያናት በድምሩ ስድስት መቶ ሃያ አጥቢያዎች በብፁዕ አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሰበካ ጉባኤ ማደራጃ መምሪያ የአርሲ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቅርብ ክትትል መመሪያና ጸሎት እየታገዘ የሚመራ በሀገረ ስብከቱ የየክፍል ኃላፊዎች ልዩ ልዩ ሰራተኞች በወረዳ ቤተ ክህነት ጽሕፈት ቤቶች የስራ ኃላፊዎች በገዳማት ናአድባራት አስተዳዳሪዎች በአጥቢያ ሊቃውንት ካህናት እና የሰበካ ጉባኤ አባላት በመላው ምእመናን፣ ምእመናት ትጋት በበጀት ዓመቱ ውጤታማ ተግባር ተከናውኗል። በሀገረ ስብከታችን በተወሰኑ ወረዳዎች በማይታወቁ ግለሰቦች በሚፈጸም ጥቃት ምእመናን ቀያቸውን ጥለው እየተሰዱና እንዲሁም ሀብት ንብረታቸው የተሰረፉ ሲሆን ባለፉት አራት ተከታታይ አመታት በተለይ ለቅድስት ቤተ ክርስቲያናችን ሁለንተናዊ አስተዋጽኦ ሲያደርጉ የነበሩ ክርስቲያኖች ጥቃት ደርሶባቸዋል በቅርቡ በሮቤ ወረዳ በተለያየ ጊዜና ቦታ ሁለት ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በህግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ በዚያ አጋጣሚ የክልላችን መንግስትና የዞናችንን አስተዳደር ካህኑን ጨምሮ በተለያዩ ወረዳዎች የሰው ህይወት ባጠፉና ንብረት ባወደሙ ግለሰቦች ላይ ለወሰደው እርምጃ በዚህ ታላቅ ጉባኤ ፊት በአርሲ ሀገረ ስብከት ስም ምስጋናችንን እናቀርባለን። ይሁን እንጂ በሀገረ ስብከታችን በዚህ ሁሉ ፈተና ውስጥ ሆኖ የቅዱስ ሲኖዶስ ውሳኔንና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት መመሪያን ለማስተግበር ከፍተኛ ጥረት በማድረግ ውጤታማ ተግባር ተከናውኗል። ሰበካ ጉባኤ፣ መልካም አስተዳደር፣ ስብከተ ወንጌል፣ ሰንበት ትምህርት ቤት፣ ገዳማት፣ መንፈሳዊ አብነትና ዘመናዊ ትምህርት ቤቶች፣ ቅርሳቅርስን በተመለከተ እንዲሁም በበጀት ዓመቱ በሀገረ ስብከታችን የተከናወኑ መንፈሳዊ፣ ማህበራዊ በርካታ ተግባራት ዝርዝር ቀደም ብለን ለሰበካ ጉባኤ ማደራጃ መምሪያ የላክን ሲሆን ለዚህ ጉባኤ ግን አጠር በማድረግ ጥቂቱን አቀርባለሁ። ብፁዕ አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ በ2017 ዓ.ም ምሕረት በበጀት ዓመት በርካታ መንፈሳዊ፣ ማህበራዊ ተግባራት አከናውነዋል። እንደሚታወቀው ብፁዕነታቸው የሰሯቸው ስራዎች፣ ያስመዘገቧቸው ውጤቶች በሚዲያ እንዲተላለፍ የሁላችን ፍላጎት ቢሆንም ነገር ግን ሁላችሁም እንደምታውቁት ስራዎቻቸውን በተግባር ብቻ እንዲገለጽ የሚፈልጉ ብዙ ከመናገር ብዙ መስራት የሚወዱ ነገሮችን በሰከነ በተረጋጋ ሁኔታ መረዳት የሚፈልጉ ተናግረው የማይጠገቡ በዝምታ ውስጥ ብቻ ሆነው ስራ መስራት የሚፈልጉ አባት መሆናቸው ለሁሉም ግልጽ ነው በእርግጥ ያ አገላጽ አገላለጽ ሊመጥናቸው እንደማይችል የመንፈስ ቅዱስ ልጆቻቸው የሆኑ የአርሲ ሀገረ ስብከት ሊቃውንት ካህናት ምእመናን ስራዎቻቸው ህያው ምስክሮች ናቸው የአርሲ አገረ ስብከት መልክዓ ምድር አቀማመጥና የአየር ጠባይ ለነዋሪዎቿ ምቹ በመሆኑ የብዙ ብሔር ብሔረሰቦች ሕዝቦች የብዙሃን ቋንቋ ባለቤት ናት። በተለይም የተከበረው የኦሮሞ ብሔረሰብና የክልሉን ቋንቋ ማለትም የአፋን ኦሮሞ የሚናገሩ በርካታ ምእመናን በመኖራቸው ይህንን ታሳቢ በማድረግ ብጹነታቸው በብጹነታቸው መመሪያ ሰጭነት የቅርብ ክትትል በዚህ አጭር ጽሑፍ በሀገረ ስብከታችን የሰሩት ተግባራት ዘርዝረን ማቅረብ ባንችልም ከብዙ በጥቂቱ እንደሚከተለው አቀርባለሁ አንድ የመሰረቷቸው ታላላቅ ገዳማት በመንፈሳዊ አገልግሎት እንዲተጉ በገቢ ራሳቸውን እንዲችሉ በስርዓት አበው እንዲመሩ አድርገዋል በሁሉም ገዳሞቻችን ከሀገረ ስብከቱ ጽፈት ቤት ለመምህራንና ደቀ መዛሙርቶቻቸው በጀት በመደብ መንፈሳዊ አብነት ትምህርት ቤት እንዲጠናከር በማድረግ የአካባቢው ተወላጆች የሆኑ ልጆች ገብተው እንዲማሩ አድርገዋል ሁለት በሀገረ ስብከቱ በሚገኝ የወረዳ ቤተ ክህነት አቅራቢነት በቂ መተዳደሪያ መሬት ኖሯቸው በወረዳ አስተዳደርና በሚመለከታቸው የመንግስት ባለስልጣናት ጸድቆና እውቅና ተሰጥቷቸው የይዞታ ባለቤት የሆኑ በ2017 ዓ.ም ብቻ ከ21 በላይ አዳዲስ አብያተ ክርስቲያናት የመሰረት ድንጋይ ተቀምጦላቸዋል። ሶስት ብፁዕነታቸው መንበረ ጵጵስና ጂ ፕላስ ፎር በተጠና መልኩ ለማሰራት ባቀዱት መሰረት መንፈሳዊ ባዛር በማዘጋጀት ከ30 ሚሊየን ብር በላይ ገቢ ማግኘት ተችሏል። የቋንቋ አገልግሎት በተመለከተ ብፁነታቸው ትኩረት ሰጥተውበት ከሰሯቸው በርካታ ስራዎች መካከል የሚከተሉት ጥቂቶቹ ናቸው። የቋንቋ ተናጋሪዎች በአገረ ስብከቱ በክፍል ኃላፊ ደረጃና ልዩ ልዩ የስራ መደብ እንዲሁም የየወረዳ ቤተ ክህነት ኃላፊና ጸሐፊ በመሆን እየሰሩ ሲሆን በአጥቢያ ደረጃም አስተዳዳሪ፣ መርጌታ፣ የሰበካ ጉባኤ ቋሚ ጸሐፊና ሰባኪያን ወንጌል በቅስናና በድቁና መደብ ተቀጥረው ምእመናንን በማገልገል ላይ በመሆኑ ወደፊትም ይህንን አጠናክረ የምንቀጥል ሆኖ ሌሎች አገልጋዮችም እንደ ችሎታቸው የትምህርት ማስረጃቸውና ዶኩመንታቸው ታይቶ በኦሮምኛ ቋንቋ ታሳቢ ባደረገ መልኩ በወረዳና በአጥቢያ ደረጃ ተመድበው እንዲያገለግሉ እንዲደረግ ብፁዕነታቸው መመሪያ ሰጥተዋል። በዚሁ መሰረት በ2017 ዓ ም በአሰላ ከተማ በሚገኙ አድባራት አምስት የኦሮምኛ ቋንቋ ሰባክያነ ወንጌል የመደብን ሲሆን በሀገረ ስብከት ጽሕፈት ቤትም የቋንቋ ባለቤት የሆኑ ተጨማሪ ሁለት የክፍል ኃላፊና አንድ የስብከተ ወንጌል ጸሐፊ መድበን በስራ ላይ ሲሆኑ በሌሎች ወረዳ ከተሞች የሚገኙ ታላላቅ አድባራት አስራ አንድ የቋንቋ ተናጋሪ የሆኑ ሰባኪያን ወንጌል መድበን በአገልግሎት ላይ ይገኛሉ። ቀደም ሲል የአካባቢ ተወላጆችና የኦሮምኛ ቋንቋ ተናጋሪ የሆኑ የሆኑትን በቅዱስ ስላሴ እንዲሁም በቅዱስ ጳውሎስ መንፈሳዊ ኮሌጅ በዝዋይ ሐመረ ብርሃን ቅዱስ ገብርኤል ስራ አመራር ኮሌጅና በሌሎች ማህበራት ካህናት ማሰልጠኛ ገብተው እንዲማሩ ሲደረግ በርካቶቹም በሀገረ ስብከታችን የተለያዩ ወረዳዎች ልዩ ልዩ የአገልግሎት ዘርፍ ተሰማርተው በመስራት ላይ ይገኛሉ። ከዚሁ ጋር የአካባቢ ተወላጆች ባለን የአብነት ትምህርት ቤት ገብተው እንዲማሩ በየአመቱ በሚሰጠው ኮርስም ተሳታፊ እንዲሆን ሲደረግ በአፋን ኦሮሞ ሰባኪያን ወንጌል በማሰልጠን ወደ የመጡበት አጥቢያ ተመልሰዋል። በስተ መጨረሻም የ2017 ዓ ምት ሀገረ ስብከታችን ከሚገኙ አጥቢያ ሰበካ ጉባኤ የተሰበሰበ የመንበረ ፓትርያርክ ጠቅላላ 35% ድርሻ በ2016 5 ሚሊዮን 372512 በ2017 ዓ.ም 6 ሚሊዮን 76424 ከ7 በብልጫ 7319158 የያዘውን የእንብረ ፓትርያርክ ጠቅላይ ጽፈት ቤት ሞዴል 64 የተቆረጠበትን ብፁዕ አባታችን ለብፁዕ ጠቅላይ ስራ አስኪያጅ እንዲሰጡልኝ በታላቅ ትሕትና ጠይቃለሁ።